ከመጡ ጥያቄዎች አንደኛው ጥያቄ የአክስቴ ልጅ ነበረች። በጣም እንዋደድና እንከባበር ነበር። በስተመጨረሻ ታመመች። ስትታመም ሩቃ ይደረግላት ተብላ ሩቃ ቤት እንደሄደች ቁርአን ሲቀራባት የአክስትሽ ልጅ ከልይት ናት፣ ያደረገችብሽ እሷ አስድግማብሽ ነው አለጅን ከዛም በኋላ እኔና እሷ መካከል ያለው ጉዳይ ሻከረ። በዚህ ጉዳይ ላይ ምን ተለናለህ ነው? ኢንሻአላህ ያው ከላይ በቀራ ነውና ቅራአት አሲህሩ ናቂዱ ሚን ነዋቂዱ الاسلام العشرة ከአስሩ ነዋቂዱ الاسلام ውስጥ አንዱ ድግምት መተት፣ ሟርት ማድረግ አንዱ ነው። ይህንም በተመለከተ የምናገረው ምንድነው ሁለት ቦታ ላይ የሚያርፍ መልእክት ነው አንደኛ ቀሪ ሩቃውን የሚያደርገው ፣ ሁለተኛ ጅኑ ሲናገር የሰሙ ሰዎች ከሚያወሩት አንጻር ወይንም ደግሞ የሚቀበሉ ሰዎች ሁለቱ ላይ ነው ማጠነጥነው። ምን ምን እንደሆነ ታውቃላችሁ? ጅን እኮ አንተ የምትቀራው አንተ የምትቀራው ወንድም በጣም ስለሚገርመኝ ነው። ብዙ ሦስት አራት አምስት ስድስት ጥያቄ ይመጣል። የዚህ አይነት ጥያቄ ማለት ነው። እሩቃ የሚቀራ በደህና ስርዓቱን ጠብቆ ሸሪአውን ጠብቆ የሚቀር አለ። በምንም አይነት መልኩ ከሸሪአ ጋር የማይገናኙ ሰዎች ደግሞ አሉ። አቂዳቸው ጥያቄ ምልክት ውስጥ ይገባል። እነዚህ እነዛን ያሰድዋቸዋል። ይህንን ስራ ስሩ ብለን አዝዠም አመላክቸም አላቅም ግን በዚህ ላይ የተሰማሩ አያሌ ጠንቋይ ጠንቋይ የሚሰራቸው ሰዎች አሉ። ጠንቋይ ጠንቋይ የሚሰራቸው ማለት ነው። እጅን ጋ ምን ብሉ ሰው ልክ አለው እኮ። ለሁ ሕዱድ ወሰናለው ልክ አለው። እንደ አንተ ጋኔል ጎታች እኮ አይደለህ። በሷ ላይ መጥቶ እንድታወራው እሱ በሷ ላይ መጥቶ የተለያየ ነገር ልታዋራው፣ ለምን ልክ አለው። አምር ቢል ማዕሩፍ ነህይ አንል ሙንከር አድርግ።